አሌይኩም አሰላም ወበረከቱ እሺ አሁን እዚህ ውስጥ ስንት ሰው መሰለህ ከስልምና የወጡት አሁን አራት ሰው ከዚህ ውስጥ አሁን ከስልምና የወጡት ናቸው እንደው ዝም ብለህ ከስልምና ወደ ክርስትና ሄደህ ሰውዬ አዳምጥ አራት ሰው እዚህ ጋር እምታያቸው ከስልምና የወጡት ናቸው አራት ሰው ቀይ እንደናንተ እኮ እኛ ፕሮፓጋንዳ ስለማንሰራ ነው እንጂ ዱቄት እንደምናደርጋችሁ እናውቃለን። ኤኒዌይስ ሰለሙ ያልካቸውን ሰዎች አይደለም። እሱ ከዚህ ውስጥ አሁን ሁለቱ ቁራኑን አክትመዋል።

ዲነሲራጣልሙስተቂም ሲለቢነ አንዓተ አለይህም ወይሪልመውዱቢ አለይህም ወለየሚራዝመው። ስንት ነው የዝመ ቤቱን የሞሉት? በካፊር ነው ከስር ያሉት እና ከእስልምና የወጡ ናቸው። ሶስቱ ተጠምቀዋል፣ ሶስቱ አልተጠመቁም። ኤፍናንም ከእስልምና የመጣች ነች፣ በዚህ አመት የመጣች ነች። እሷ ደስ አይልም። ከጎንሽ አብራሽ ያለች የተጠመቀች ነች። ቅኝ አሁን ያለች ነጠላ ስትለብስ እንደዚህ እንዴት እንደምታምራ አየሻ? ይሄንን ክብር መቼ ነው እኔ ድፍረትን የገባችበት እኮ የተጠመቁ ነጠላቸውን ለብሰ ወይ እንዴት እንደሚያምሩ ያጭ እኔ አስባለሁ። የምሬን ነው አንዳንዴ ስቀመጥ ምናምን ማለት ነው በቃ የሆነ እንትን በሀሳብ ምናምን ሄለመለለኝ። ኤኒዌይስ እ ቁጥር 114 ነው አንብዩ እሺ እነሱ ያ መጽሐፍትን የተብራራ ሆኖ ወደ እናንተ ያወርነው ሲሆን ከአላህ ሌላ ዳኛም እፈል እንፈል እፈልጋለሁ በላቸው እነዚህ መጽሐፍት ያውቅ እፈልጋለሁን በላቸው እነዚህ መጽሐፍን የሰጠናቸው እነሱ ከጌታ ዘንድ በእውነት የተወረደ መሆኑን ያውቃሉ፣ ከተጠራጣሪዎችም አትሁኑ። ኦኬ ስለዚህ መጽሐፍን ሰጥቻችኋለሁ ከእሱ ሌላ መጽሐፍን አያስፈልጋችሁም እያለ ነው። ሌላ አያስፈልጋችሁም። መጽሐፉ ግልጽና የተብራራ ነው የሚል አንድምታ አለው። መቶ አስራ አምስት ከፍ አድርጊው። አንድ ደስ የሚለኝ ነገር እዚጋ ማለት ነው። የጌታ የጌታም ለምን ታሳወርድኝ ታሳወርድኝ ነግራችሁ ከዓርሽ ላይ አላህ እንደሚወርደው አንተንም ጎትቼ እግረህ ነው አትረብሽ። የጌታህም ቃላት እውነተኛና ትክክለኛ ስትሆን ተፈጸመች፣ ለቃላቱ ለዋጭ የለም ይላል። ልብ በሉ፣ ለቃሉ ምን የለውም ለዋጭ የለውም ቃሉ እያለ ያለው ምንድን ነው? በመጽሐፍ ውስጥ የተገለጹት የተነገሩት ቁርኣኑ ለዋጭ የለውም ያላ ንግግር ቃላቱ ለዋጭ የላቸውም እያለን ነው አይደለ

ሰዎች እባካችሁ ቁርአን ተከተሉ ተው፣ ጀነት እንድትገቡ። ሰው ከአሁን በኋላ ዝም ብለህ ታወራ እወርድሀለሁ። እንደ ዕደጋ ምን ይኸውልህ የመረብሽው እስልምና ላይ ተስፋ ቆርጠሃል። እስከምትወጣት ድረስ ግን

ላወርድ ነው። አትረብሽ አትረብሽ አትረብሽ ምክንያቱም እስልምና እንደዚህ ነው፣ መልስ የላቸውም፣ እንደዚህ መረበሽ ነው። እርቂ ሀገር እርቂ ከእስልምና ወጥቷል። አሁን ላይ ዘቡር እና አይደሉም። እርቂ አሁን አንድ

ጥያቄው ገብቶታል። ተቃለፍ ሆይ ጥያቄው ገባውና ነገሩ ድምዳሜው አላማረውም። ማስፈራውና ተሆኑ ራሱ ተቀየረ ተሆኑ ራሱ ተቀየረ ማለት ነው። የጌታ ህም ቃላት እውነተኛና ትክክለኛ ስትሆን ተፈጸመች። ለቃላቱ ለዋጭ የለም። ልብ በሉ፣ ካላ መጽሐፍ ውጭ ምንን ትፈልጋለ ብሎ ነው የጀመረው ሰው። ከሱ መጽሐፍ ውጭ ምንም የሚፈለግ ነገር የለም ማለት ነው ምንም የሚፈለግ ነገር ከሌለ ደግሞ ለቃላቱ ምን የለውም እያለን ነው። ለዋጭ የለውም እያለን ነው። ኢብራሂም እንኳን ደህና መጣ። አልሐምዱላ ሰላም ነው ሁሉ ሰላም። እንኳን ደህና መጣ። አልሐምዱላ አንድ ነገር ልጠይቅ ነበረ። ፓኪቶፒክ ላይ እንትን ባልና ትጠይቃለ። ከዛ አይ ሰለሙት ስላልካቸው ሰዎች አብሽር ይሁንና እስቲ እነሱን ቀን በቀን ልናደርግ ከምንችላቸው ነገሮች ውስጥ አንድ ነገር ልጠይቃቸው ደህና ነው እንጠይቃቸዋለን ግዴታ እኮ አይደለም ከሰለሙ ማለት ያቁታል ግዴታ እኮ አይደለም አይ ኖ ኖ ከሰለሙ እኔ ልጠይቀ ማለት አንተ ሙስሊም እንደሆነ እኔ ቀላል ጥያቄ ልጠይቅህና ሙስሊም ነህ አይደል የሚለውን እንየው ሁሌ ፋቲሃ መቅራት ማንም የሚያውቀው ነገር ነው ሙስሊም የሆነ ሰው እንዳለም ያውቀው ሰው ማንኛውም ምንም ቃል እንደ ላይክ እንደዚህ አይነት ነገር እኔ ካንተ ጋር እንት ላይ ሳይሆን ሰላሙ ያልካቸውን ሰዎች እነሱ ነገር አይደለም። እሱ የገባ ለሳ አዳምጠህ ከዚህ ውስጥ አሁን ሁለቱ ቁርዓኑን አክትመዋል። ባይዘይ የገባው ሰውዬም አረብኛ የሚችል ነው። ሪቂ ካለ ተመልሰላ አክል መልሰን ብታስገባው እሱን ብጠይቀው እራሱ ትክክል የለም። የራስህ ሰው ነው ፕሊስ አዳም ጥቆይ። እጅቂ ካለ ላክልኝ፣ ቁጥር እጻፍና ላክልኝ። ጨምቆ አጥቦ ያሰጣሃል። እንደባለፈው የራስ ሰው ነው ብሎ ተከራክሮ ጨምቆ እንዳሰጣው ማለት ነው። ና ና፣ ለምን ወጣ አስገባልህ ነበር። እዚህ ውስጥ ካሉት ሁለቱ ቁራኑን አክትመዋል ባይዜ እና አጥቦ አስጥተው አድርቀው ይልኩሃል። እኔ ጠይቀሃለሁኝ ግን እጅቂ ና ና፣ አንተም ተመልሰ ና እጅቂም የራስ ሰው ነው ስላለ ነው እዚህ ማስገባው። ተመልሰና እነሱም የሚጠይቁሃል አንተም ትጠይቃቸዋለህ። እንደዛም ከሆነ ግን ቅድሚያ እኔ ልጠይቅህና እኔ ሙስሊም አይደለህም ብዬ ልሞግትህ እጠይቃለሁ። አስር ጥያቄ የእስልምና ቀላል ጥያቄዎች እንኳን ጠይቄ አስሩን ሳመልስልኝ ትወጣለህ። አንተ መስፈርት ሰጭ ያደረገ ማን ነው በሚል ነው። ታስታውሳላችሁ የሆነ ሰዓት ላይ ሙስሊም አይደለም ያንተ ሰው ነው ብለውኝ

ስንት አደረግኩለህ? እንደውም አምስት ሙስሊም አደረግኩለህ። አሁን ና ግባ፣ ና ትገባህና ትሞግታቸዋለህ ነው አንተ አረብኛው ተረጋጋኒ አንተና ጥቤ ጨምቄ አስጥቼ አድርቄ እንደላኩ እንደባለፈው የራስን ሰውዬ እየ እንደጨመከው እንደማዋጣት ታውቃለህ። አርጉመንቶች ኔጋ አይሰሩም። ስለዚህ ለጌታም ጌታ አለው ሚለውን እወቅ። እረፍ። አሁን ስንት ሙስሊሞች እንደርድር እልሃለሁኝ። ከሳሚ በቀር እዚጋ የምታያቸው ዘሆል ሙስሊም ናቸው። ከስር ያሉት ሳሚና ወርድላለው ና ኢብራሂም ግባና ቻሌንጅ አድርገን

አልሐምዱ ስንቀራ ብዙ ጊዜ ምን እንደረግ ነበረ መሰለ። አልሐምዱ ሊላህ የምትለው ቦታ ላይ ብዙ ልጆች አልሐምዱ የሚትለው አልሐምዱሊላህ ነው የሚለዋት። አልሐምዱሊላህ እና አልሐምዱ ሊላህ ነው የሚለው እና

ስጽፍ ራሱ አልሐምዱሊላህ እንደዚህ ነው። ይሄ የምላፌ እንትን እንጂ መቼ ት ያንንትን ማለት አቅቶ ምናምን አይሆንም። እና እናመሰግናለን። ለማንኛውም ኢብራሂም ስላለ ነው አንዳቸውም አይችሉም ስላለ ነው ማሌት ደግሞ፣ አክትማለች ዘሆል አክትማለች። ማክተም ብቻ ሳይሆን ምታስቀራም ነበረች። ሁሉንም ደግሞ እሷ ትበልጣቸዋለች። ወደ ቶፒካችን እንመለስ ላይ ቁርዓን አስቀራሁልህ ከቤተሰቦች እስከ እንትናችሁ አዳመጥክ። እሺ እባክህ አትረብሽ። ምን ስላለ እኮ ነው ላስወርድህ። አሁን ለማንኛውም ነው ያንተን ረብሽን፣ ያልችልም እኮ ይረብሻል፣ በጣም ማለት ነው እና ዘሆል ውስጥ ናቸው፣ ሁሉም ከእስልምና የወጡ በቅርብ ጊዜ ውስጥ የወጡ ናቸው። ደግሞ ዘሆል በዚህ ዓመት ውስጥ የወጡ ናቸው። እና ወደ ቶፒካችን እንመለስና ያለ አቃል ለዋጭ አለው ወይ የሚለው ነው ርዕሳችን። የትም ብትሆን አለ አንፍራ። እንኳን ደህና መጣ ይሰማል። የትም ብትሆን አለ አንፍራ የት የምትሆን አድላን ፍራ አይሰማም። ዘመዶቼ ምንድነው እሱ? የትም አሰሙም። እንደ አሁን ቤቱን የሞሉት በካፊር ነው። ከስር ያሉት እንዳለ ከስልምና ወጡ ናቸው። ሶስቱ ተጠምቀዋል፣ ሶስቱ አልተጠመቁም። ኤፍናንም ከስልምና የመጣች ነች። በዚህ ዓመት የመጣች ነች። እሷ ደስ አይልም ሚስራ፣ ከጎንሽ አብራሽ ያለች የተጠመቀች ነች። ቅኝ፣ አሁን ይኸውልሽ፣ ነጠላ ስትለብስ እንደዚህ እንዴት እንደምታምር አየሻ? ይህንን ክብር መቼ ነው እኔ ድፍረት ነው የገባችበት እኮ። የተጠመቁ ነጠላቸውን ለብሰው እንዴት እንደሚያምሩ ያቸው። እኔ አስባለሁ የመሬ ነው ። አንዳንዴ ስቀመጥ ምናምን ማለት ነው በቃ የሆነ በሀሳብ ምናምን ይለመላለኝ ማለት በቃ አስባለኝ ስላለኝ ማለት ተጠምቄ ምናምን የመሬ ነው እላችሁ። ከዛ አለብሽ ምናምን የሆነ ልደት እንትን ያለው አለ ፖስት ማለት ነው። እሱን ያለው እኔ ራሴን እዛ ጋር አድርጌ ያለኝ ማለት ነው እና ጸልዩልኝ፣ የመር ነው ሁላችሁ። የምር አድርጊ አድርጊ፣ በጣም በቃ እኔ እንጃ ከምልሽ በላይ ነው ደስታውና እንዳትቆይ። ሚስራማ ላንቺ ሰርፕራይዝ አለሽ ታውቂያለሽ። ሚዛን ቀን ደምላሁ ሰሚራ ሰሚራ ደገምኩላችሁ። እሷ የምትመጣ ነች፣ እየተማረች ያለች እህታችን ነች። ዘሆል አሁን ከስራ ያሉት ስንት አንድ ሁለት ስንት ናቸው? ሰባቱም ኦልሞስት ከእስልምና የወጡ ናቸው። ቃል ነው ቀደም ብሎ የወጣው ኦልሞስት አመት አካባቢ የሆነው ይመስለኛል ከተጠመቀ ኤፍናን አንድ ስድስት ወር ሰሆነት አይቀርም እንደው ካፊር ይበሉን ኮሜንቱን ገና እንከፍራለን እያላችሁ ማለት ነው እንትን በሉ የመረ ላችሁ እንደው ካፊር የከፈሩ ናቸው። ከእስልምና የወጡ ናቸው። እነሷን እነዚህ ውበቱን አየሹ? ያለ ሚስራግ ነው ያምራል፣ አልበ ነጠላ ይፍናን ሰላም በይን። እንኳን ደህና መጣሽ፣ እንኳን ደህና ቆያችሁኝ። እንዴት ናችሁ? ሁሉ ሰላም ነው እንደነሽ? አለ ይመስገን። የበረታሽ ነው ነው ይመስገን። አለ ነው። ያው ዘመዶችሽ ያው ሰብሰብ ሰብሰብ ብለውልሻል። ከጎንሽም ከጎንሽም ከላይሽም ከበታችሽም

ነው በደንብ ደምጻላችሁ። እግዚአብሔር የፈቀደ ቀን ደግሞ አንዴ እኛ ሁላችንም አንድ ላይ ሰብሰብ ብለን እግዚአብሔር ከፈቀደ ገዳማቶችን እንዞራለን። እግዚአብሔር ከፈቀደ እንግዲህ አንድነታችንን እንመሰክርበትን ህብረት አድርጋችሁ ማህበር መመስረት ይኖርባችኋል። መሰርታለን እንደ በደንብ ነው እንጂ ማህበር መሰረታችሁ የምትገናኙበትን ህብረት የምታደርጉበትን ጀስት ወደ አንዱ ሲቸገር አንዱ የምትረዳዱበት የምትጠያየቁበት ቢኖራችሁ በጣም ጥሩ ነው። ትንሽ ከበድ ስለሚል ማለት ነው፣ ከእስልምና መውጣት ቤተሰብን ማግኘት ትንሽ ከባድ ነው። ባይዞኝ ይህንን ጀማ አንድ መዝሙር ብንጋብዘው ወላሂ ደስ ይለኛል። ምን ይመስላችኋል? ዛሬ አጋጣሚ ነው የተሰባሰብ ነው። አንዴ ግን ማለት ነው ፎይ የመሬን ነው። በጣም በጣም በጣም ቴንኪው። አንተን ላመሰግን ፈልጋለሁና በጣም ከልቤ ነው ባይ ዘ ዌይ ሁሌ ለምትቀልልብኝ ምናምን እንደ እንትን አትያው እና በጣም በጣም ቴንክ ዩ ኖርልን ሁሌም ማለት ነው። እና እንዲሁ እንደ አንበሳ ኖርልን የኖርልኝ አለች ልጅቷ። እና እንደ አንበሳ ኖርልን ሁሌም ላይክ እናስባለን። ያምር እኔ ሁሌ ላይክ እንትን እልልሀለሁ እና በጣም ቴንክ ዩ ልልህ እፈልጋለሁ። ሚስራዬ ከልቧ መሰገነችኝ። ያ ጸሎት አይሜን ተጠምቀሽ ደግሞ የምናይበትን ቀን ያምጣልን። አንቺን በእኔ ዛሬ በቃ ፕሮግራማችን ትምህርት ቢሆንም አንድ መዝሙር ልጋብዛቸው። የተወደደ ቀን እንጋብዟቸው። ያ ቀጥ ተስፋ አለኝ። አሁን እንኳን እንጠመቅ ብንሞት ማለት ነው እዚህ ጋር እየተማር እያለን ወደ እንደምንሄደው እኔ ግራ ገብቶኛል። ምር ትማሪ ያለሽ ያው ንዑስ ክርስቲያን የሚባል አለበኛ። በእኛ ንዑስ ክርስቲያን፣ በክርስቶስ አምላክነት አምነው ባይጠመቁ እንኳን እየተማሩ ከሆኑ ንዑስ ክርስቲያን ይባላሉ። ስለ ክርስቶስ ብለው የሚሞቱ እዛ ጋር ያልደረሱ ድርስቅያ ላይ ምዕራፍ አራት ቁጥር 73 እና 74 ላይ ያስቀምጠዋል። እምነታቸው ያመኑት ያ ምን ተብሎ ይጠራላቸዋል? ጥምቀት ተብሎ ይጠራላቸዋል፣ እንደ ጥምቀት ይጠራላቸዋል። ያንንም ማድረግ ስላልቻሉ፣ ሞሮፍ ግን ፍትሃ እግዚአብሔር ነው፣ አምነውታል። አምነው ግን መጠመቅን አላገኙም፣ የመጠመቅ እድልን አላገኙም። እነኚህ ንዑስ ክርስቲያን ይባላሉ ማለት ነው። ሜቢያ ግን ተሽኛል ሰሜራ እሺ፣ አመሰግናለሁ። ማለት ለመጠመቅ አሁን ምንድን ነው የሚያስፈልገው? ታም አምኖ ወይ ተጠቀመቀ ነው ወይ ዝም ብዬ ብጠመቅ ችግር አለው? አሁን ማለት ዝም ብዬ ማለት ነው ማለት ነው። ታምኛለህ እሱን፣ አንቺ አይደለሽም፣ በቃ ማመን፣ ታምኛለሽ። አማደ ምስጥራትን እየተማርሽ ነው አይደለ? መምህር ክርስቶፎሮስ ጋር አይ ቲንክ እዛ ከዛ መሰለኝ የሰጠንሽ አዎ፣ እየተማርኩኝ ነው ግን ትንሽ ያለኝ ችግር የለውም፣ ያስተምሩሻል ያለውን ሁኔታ። አሁን ብሞት ምንድን ነው እሱ የሚለው መኖራችንን ነው ዋናው። ብንሞት ግን ቅድም እንዳልኩሽ እነዚህ አይነት ነገሮች አፕን ቢያደርጉ ስርዓት ቤተክርስቲያን ምን ይላል፣ የኛ አስተምሮ ምን ይላል? በክርስቶስ እያመኑ ተማሩ ነገር ግን መጠመቅ አልቻሉም። ይህ ልትጠመቂ እየሄድሽ ብትሞች መንገድ ላይ ሳትጠመቂ እየሄድሽ ብትሞች ወይንም ደግሞ የሚያጠምቅሽ ብታቂ፣ አምነሻል አልተጠመቅሽም የት ነው መገቢው? ምንድን ነው የምትወኙ? የሚለውን ንስ ክርስቲያን ተብላችሁ ትጠራላችሁ። ንስ ክርስቲያን ከሆንሽ ደግሞ ምን ይለዋለ ይንን እምነትሽ ያያመንሹ ማለት ነው። እንደ ጥምቀት ሆኖ ይቆጠርልሻል፣ እንደ ጥምቀት ይቆጠርልሻል። ቢ ቃል ስለከፈተው አንዴ ሱ አንብበውና እውነትም ስላዘጋጀች እዛ ላይ ሄድና ወደ ቶፒካችን እንመለሳለን ማለት ነው። ስለ ጌታችን መከራን የተቀበለና ሰማዕት የሆነ ግን በእግዚአብሔር ዘንድ ደስ ይለዋል አለ። የመንግስት አክሊልን መርጦለታልና ከዚህ ዓለም ፈጽሞ መለየቱም በቀናች ሃይማኖት ሆኗልና። ከእስልምና ወጥታችኋል፣ በክርስትናው ሃይማኖት ውስጥ ገብታችኋል። ነገር ግን እየተማራችሁ ነው፣ አልጠመቃችሁም። ስለዚህ ያ መከራ መጥቶባችኋል። ታማችሁ ሊሆን ይችላል የሞታችሁት ህመሙ መከራ ሆኖባችኋል ወይንም ደግሞ ችግር ገጥሟችሁ መንገድ ላይ አደጋ ደርሶባችኋል በዛ ምክንያት ለሞት ዳረጋችሁ ሳትጠመቁ ግን በሃይማኖት ውስጥ በዛ በቀና ውስጥ ናችኋል ንዑስ ክርስቲያን ቢታመም ይላል ንዑስ ክርስቲያን አሁን ያልጠመቀው ቢታመም መከራንም ቢታገስ ምን ቢል መከራውን ቢታገስ ስለ ክርስቶስ ስም ሲሞት በማን አምኖ ማለት ነው ክርስቶስን አምኗል ነገር ግን አልጠመቀም ንዑስ ክርስቲያን ነው ሙሉ ክርስቲያን አይደለም በዚህ ውስጥ ባለ ሰዓት ላይ የቱ ጋር ነበርኩ? ስም ሲሞት ሉክ አላህን ድና ያርገሻል። አላህ አምላክ እንዳልሆነ ጣዖት እንደሆነ አንድ ሰው ገብቶታል። በክርስቶስ ስም ውስጥ ሳለ ግን ክርስቶስ አምላክነትን አምኖ ቢሞት መከራው ስለ ጥምቀት ይሆነዋል። ምን ይላል? መከራው ስለ ጥምቀት ይሆነዋል። አደጋም ደረሰብሽ ታመሽም ሆነ ጥምቀቱን እድል አላገኘሽም። በክርስቶስ ስም መከራን ተቀብለሻል፣ ሞተሻል። መከራው ምን ይሆነዋል ይላል? ጥምቀት ይሆነዋል። መልካም ተስፋንና የዘላለም ሕይወትን ያገኛል። ምንን ያገኛል? ሁን ሰሚራ፣ እሺ ገባኝ። እሺ ወይ ጠይቃለሁ ብዬሽ የቀረውን ደግሞ መመርን በውስጥ እሺ። ስለዚህ የዘላለም ሕይወትን ያገኛል ይላል። ስለዚህ ያንን ነው ጥምቀቱን ማመን አለብን። ጥምቀት ለድነት ያስፈልጋል። ያመነ የተጠመቀ ይድናል ስለሚል ማመን አለብን። ካመነ በኋላ መጠመቅ አለብን። ነገር ግን ይህንን እድሉን ባናገኝ ሳንጠመቅ ብንሞትስ፣ ህመማችን ስቃያችን በክርስቶስ ስም ነውና ክርስቶስን አምነን ነውና ያ እምነታችን እንደ ጥምቀታችን ይቆጠርልናል ይላል መጽሐፋችን። እና ኑስ ክርስቲያን ውስጥ ካተታላችሁ ማለት ነው። ኖስ እውነት ቀጥ እና ቶፒካችንን ዛሬ ረሳ ነው፣ አጋጣሚ ስላገናኘን ነው። ቤተ አማራ ምትይዋለች አይ እኔ እንኳን የምለው ነገር የለኝም። እንግዲህ ያው እኔ ባለኝ አቅም እየጠርኩ ነው ወጥቼ አመቻችቼ ያው ካለውበት ቦታ በውስጥ እያወራሁ ነው ያገናኘኝ ልጅ ጋር፣ እንደምን ብዬ ወጥቼ እጠመቃለሁ። ጊዜ መስጠት አያስፈልገውም። በተቻለ አቅም ይመስለኛል ያው በዚህ ወር ምናምን አስቤያለሁኝ። አንቺ ኦልሞስት፣ እየሄደ በጥሩ ሁኔታ እየሄደ ያለ መሰለኝ። አባቶች እንትን እያሉ ነው የሚሞሉ ፎርሞች ምናምን አባልነትን እንትን እያስተካከሉልሽ መሰለኝ፣ እንደዛ ሰምቻለሁ። ጠይቅ ያለው እደውልሻለሁ ብላኛለች። ትምህርትም እየተማርኩ ነው በውስጥ። ዋናው ነገር ደግሞ ትምህርት መማር ነው ማለት፣ እንደዚህ ክርስትና ላይ ተኮር ነገሮችን መማር፣ እነሱን ማወቅ አለብን ብዬ አስባለሁ። እየተማርኩ ነው። ሌላ በቃ ምስጋና ለአንተ ይገባሃል። ምስጋና ለክርስቶስ ነው የሚገባው እናንተን የሰበሰበና እንደዚህ ያገናኛችሁ አዎ ከክርስቶስ ደግሞ ቀጥሎ አንተ ማለቴ ነው ዋናው ክርስቶስ ሆኖ እያለ ዋናው ከላይ ነው ያው ወንዶቹ ተጠምቀዋል ፍናን ተጠምቃል ከሴቶች እና አይ አራት ሰው ያልተጠመቀ አለ ሶስት ሰው የተጠመቀ አለ